የሲዳማ ክልል ጤናና ጤና ነክ አገልግሎት ግብዓት ቁጥጥር ባለስልጣን በ2012 ዓ.ም በምክር ቤት የተቋቋመ ሲሆን በዋናነት በአገልግሎት ሰጪ ተቋማት ደህንነቱ የተጠበቀ ንጹህ ምግብ ለህብረተሰቡ እየተሰራጨ መሆኑን ይከታተላል፣ ይቆጣጠራል። ባለስልጣኑ ከባለድርሻ አካላት ጋር በመቀናጀት በሐዋሳ ከተማ በህገወጥ መንገድ እንጀራ በመጋገርና በመሸጥ ተግባር ላይ የተሰማሩ አካላት ላይ በህብረተሰቡ ጥቆማ መነሻ መሰረት ባደረገው ድንገተኛ ቁጥጥርና ፍተሻ በርካታ ቤቶች ባዕድ ነገሮች የተቀላቀሉባቸው ለተለያዩ በሽታዎች የሚያጋልጡ ከባባድ ንጥረ ነገሮች በውስጣቸው ያሉባቸው ጥራታቸውን ያልጠበቁ የእንጀራ ምርቶች ለህብረተሰቡ የተከፋፈሉ ስለመሆኑ አረጋግጧል። አቶ እንግዳ በጢሶ በመናሪያ ክፍለ ከተማ ጎዌ ቀበሌ ዲያስፖራ መንደር የቤት አከራይ ሲሆኑ በእንጀራ መጋገርና መሸጥ ተግባር ላይ ለተሰማሩ ማንነታቸው ለማይታወቁ ተከራዮች ቤታቸውን አከራይተው እንደነበረ እንዲህ ያስታውሳሉ። ባዕድ ነገር ያቀላቅላሉ ተብሎ ሲታሙ መጀመሪያ ሲገቡ ጥንቃቄ እንዲያደርጉ ነግሬያቸዋል። አንድም ነገር የሚታቀላቅሉ ከሆነ እኔ ተጠያቂ ያለንም፣ ከጤና ጋር ድርድር የለኝም በሚል ተሆን አከራይቻለሁ። ከተከራዩ ሶስት ወር አካባቢ ነው ያው ሶስት ወር ላይ መጥቶ ጤና ክልሉ ጤና ቢሮና የእኛ ከተማ አስተዳደሩ ጤና ቢሮ መጥቶ ተቀናጅቶ አሽገዋል። እኔ ከዛ በኋላ ነው ችግሮች እንዳሉ ያረጋገጥኩት። አቶ ወየስ አብርሃምና ሳጅን ማቴዎስ በቱና በሐዋሳ ከተማ ቱላ ክፍለ ከተማ ቱሎ ቀበሌ ነዋሪ ናቸው። ችግሩን በተመለከተ በአካባቢያቸው በጥርጣሬ የተመለከቱትን ሁኔታ አስረድተዋል። የሚመረተው ቀን አይመረትም፣ ማታ ከሌሊቱ በስምንት ሰዓት አካባቢ ነው የሚመረተው ደግሞ የሚወጣ ይወጣል ሲባል ደግሞ ማእት እንጀራ ነው የሚወጣው። ይሄ ደግሞ ያጠረጥረናል። ሌላ ቦታ ደግሞ የሚሸጠው እንጀራ በ25 ብር በ30 ብር ነው። ከዚህ ደግሞ የሚወጣ እንጀራ የሚከፋፈለው ቀጥታ በ13 ብር ነው። ሄደን ገብተን አይተነው ይህ እዚህ ሰፈር ሰዎች ማቶ ጠቆማ ይሰጣሉ እንደ እንደዚህ ነገር ያለ አጣሩንልን ማተ ማተ እንደዚህ እንጀራ ተጋግሮ በሞቶርና በባጃጅ ጭኖ ይሄዳሉ ምናም ብሎ ብዙ ሰዎች ማቶ እንትና ያደርግናል በክፍለ ከተማው ችግሩ አሳሳቢ በመሆኑ በርካታ አካላትን በቁጥጥር ስር በማዋል ተጠያቂ እንዲሆኑ ስለ መሰራቱ የቱላ ክፍለ ከተማ ዋና አስተዳዳሪ አቶ ዳንኤል ሹምባሻ ገልጸዋል እንደ ቱላ ክፍለ ከተማ 52 ቤት ያክል አሽገናል አሁን እኛ 52 ቤት አሽገናል ከ52 ቤት ካሸግነው ቤቶች ውስጥ ሳምፕሎችም ተወስደዋል። ይህ ማለት ምን ማለት ነው? ጥርጣሪውም ይሄ ህብረሰም ጥቀማም ትክክል መሆኑ ነው የሚያሳየው እና ከዚህ ከባዕድ ነገር ጋራ እንጀራ መጋገሩ፣ ለህብረሰቡ ማከፋፈሉ አለ ህብረሰቡም አግኝቶታል ማለት ነውና እኛም ይህን ስራ ጠናክረን ዳቶ 35 ቤት አሽገናል። የሐዋሳ ከተማ አስተዳደር ጤና መምሪያ ኃላፊ አቶ ይርዳቸው አናቶ በኩላቸው ባዕድ ነገር ቀላቅለው እንጀራ ነው ብለው በሚሸጡ አካላት ላይ ህጋዊ እርምጃ እየተወሰደ ይገኛልን ብለዋል። ምግብ ቤቶች፣ እንዲሁም እንጀራ የሚጋገርበት ቤቶች በህገ ወጥ መንገድ የተሳተፉ እንድታሸጉ ተደርገዋል። በመሰረቱ እኚህ ባዕድ ነገር አቀላቅለው የሚሰጡ ሰዎች በአንደኛነት ሆቴሎች ላይ ነው ይህንን እንጀራ የሚያቀርቡት። ሁለተኛ ለሱቆችም ያቀርባሉ፣ መንገድ ላይም ይሸጣሉ። ከመንገድ ማልፎ አቅራቢያ ወዳሉ ከተሞችም እንደ አይነት እንጀራዎችን ሲሸጡ ነው የተገኙት። የክልሉ ጤናና ጤና ነክ አገልግሎት ግብዓት ጥራት ቁጥጥር ባለስልጣን ምክትል የቢሮ ኃላፊ አቶ ቡሪሶ ቡላሾ ባለድርሻ አካላትን ባሳተፈን መንገድ በህብረተሰቡ ጥቆማ መነሻ በከተማው እንጀራ ሲያመርቱ በነበሩ ተቋማት ላይ ባስደረገው የላብራቶሪ ምርመራ አስደንጋጭ ውጤቶች መመዝገባቸውን አስረድተዋል። ሰው የማይኖርበት አካባቢ ማንም ሰው እንዳይ ቤት ተከራይተው አብዛኛውን ይህንን ነገር ሲያቀርቡ ጥቆማዎች ሲመጡ ቆይተዋል። ይህንን ጥቆማ መነሻ በማድረግ የእኛም ሰርቬላንስ ያሳያል። በደረሰን ጥቆማ መሰረት ቦታው ድረስ ሄደን ሳምፕል የመውሰድ ያው፣ ምግብ ኢንፎርሜሽን ከመጣ ትክክለኛነቱን ለማረጋገጥ የግዴታ በላቦራቶሪ መደገፍ አለበት፣ መመርመር አለበት። ለሰው ልጅ ጎጂ ነው፣ ምንድነው በውስጥ ያለው የሚለውን ነገር ማረጋገጥ የግድ ይላል። ኦልሞስት አሁን ወደ አርባ ሐምሳ ቀን ይሆናል ናሙና ወስደን ሰባት ናሙናዎችን ወደ አዲስ አበባ ሴንትራል ላቦራቶሪ ምግብና መድሃኒት ባለስልጣን ልከናል በላክነው መሰረት ባለፈው ሳምንት ሐሙስ አካባቢ ውጤቱ ደርሶን ስናይ በጣም አስደንጋጭ ነገር ነው ያለው ከላብራቶሪ በተገኘው ውጤት መሰረት በከተማው የተሰራጨ የሚገኘው እንጀራ በአብዛኛው ባዕድ ነገር የተቀላቀሉባቸውና ለከባድ በሽታዎች የሚያጋልጡ በመሆናቸው ህብረተሰቡ ጥንቃቄ እንዲያደርግ ምክትል የቢሮ ኃላፊው አስገንዝበዋል። በተለይ አንድ ምግብ የሊድ መኖር አለበት ብሎ የዓለም ጤና ድርጅት የሚያስቀምጠው ካለም ለሰው ልጅ ጉዳት አያመጣም ብሎ ያስቀምጣቸው ከት ፖይንት አለ። ከት ፖይንት ስንል ከዚህ ማለፍ የለበትም ብሎ ያስቀምጣል። አንደኛ የሊድ መጠን በምግብ በምን በምንመገበው ምግብ ላይ ከ0.2 ሚሊግራም ፐርኬጂ መብለጥ የለበትም። ይሄ እንግዲህ አሁን አንደኛው ናሙና የሚያሳየው ምንድነው? አንድ ሚሊግራም አለ። እንግዲህ አራት እጥፍ የሊድ ይዘት አለው። ይሄ የሊድ ይዘት ደግሞ ምንድነው የሚያመጣው ጉዳት ለጤና ብለን በምናይበት ጊዜ በመጀመሪያ ደረጃ የነርቫችን እንዲጎዳ ያደርጋል። የነርቭ በሽታ ያመጣል። የላብራቶሪ ትንታኔ የሚያሳዩ ይሄንን ነው። በሁለተኛ ደረጃ ደግሞ የኩላሊት ፌለሪቲን ያመጣል። በዚህ መልኩ እየመጣ እንዳለም ማወቅና ሁላችንም የምንመገበው ምግብ እኔም፣ አንተም ልጆቻችን ይመገባሉ። ያለ ምግብ ሰው መኖር አይችልም። ትልቅ አቴንሽን መስጠት ያስፈልጋል።